ሰላም፣ ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛለኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ሰብስክራይብ አድርጋችኋል፣ ሼር እና ላይክ እያደረጋችሁ ለሌሎችም አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። ዛሬ ደግሞ ለየት ባለ ሁኔታ አማርኛ የተመረጡ ጥቅሶችን እንዥላቸው መጣሁት። እነዚህን ጥቅሶች እናንተ አንብባችሁ ቴሌግራም ግሩፕ አለ እዛ ላይ ያስቀምጡ፣ ሊጽፋችሁ ለሌላው ደግሞ ማንበብና መጻፍ ለተቸገሩት ሸር እያደረጋችሁ ማዳርሱል እያልኩኝ ከወዲሁ አሳስባለሁ። ዛሬ እንግዲህ እስኪ ቀለል አድርገን ነው በአጭሩ ይዘን የመጣ ነው። ወደ ትምህርቱ እንሄድና እስከ መጨረሻው አብራችሁ ይቆዩ። ንግግርህ ንግግርህ ንግግርህን ሳይሆን ንግግርህን ሳይሆን አስተሳሰብህን ለመቀየር ሞክር። ንግግርህን ሳይሆን አስተሳሰብህን ለመቀየር ሞክር። የምትናገረው የምታስበውን ነውና። ምንድን ነው የሚለው፣ ንግግርህን ሳይሆን አስተሳሰብህን ለመቀየር ሞክር፣ የምትናገረው የምታስበው ነውና። ስለዚህ መቀየር ያለብን ምንሆን ነው የመጀመሪያ ደረጃ መቀየር ያለብን አስተሳሰባችን አዎንታዊ እንዲሆንና ጥሩ ነገር መሆን እንዳለበት መጀመሪያ አስተሳሰባችን ስንቀይር ንግግራችን ደግሞ ከአእምሯችን በሚመነጨው አስተሳሰብ ልክ መራመድ ስለሚችል ስለዚህ የመጀመሪያ ስራችን መሆን ያለበት ምንድን ነው ከንግግራችን በፊት ይልቅ አስተሳሰባችን መቀየር ይኖርብናል ማለት ነው። አስተሳሰባችን መቀየር ይኖርብናል። ከዛ በኋላ ንግግራችን በራሱ የሚመጣ ከአስተሳሰባችን የመነጨ አዎንታዊ ንግግር ይሆናል ማለት ነው። ወደ ስኬት ወደ ስኬት ስትጓዝ ወደኋላ አትመልከት። ወደ ስኬት ስትጓዝ ወደኋላ ኋላ አትመልከት ያሰብክበት ስትደርስ ግን የነበርክበትን አትርሳ አትርሳ። ወደ ስኬት ስትጓዝ ወደኋላ ትመለስ አትመልከት ያሰብክበት ስትደርስ ግን የነበርክበትን አትርሳ። ብዙዎቻችን ወደ ስኬት ስንጓዝ ወደኋላ እንቀራለን ወይም ወደኋላ እንመለሳለን። ሲቀጥል ደግሞ ያንን እንኳን መሰናክል አልፈን መጨረሻ ላይ ከደረስን በኋላ የነበርንበትን ፈጽመን እንድረሳለን። ስለዚህ ይህ ጥቅስ ማንኛውም ማንበብና መጻፍ የሚችል እንዲሁም ማዳመጥ የሚችል ሁሉ ራሱን ሊያይበትና ራሱን ሊያስተካክልበት የሚገባ ስለሆነ ማንኛውም ረጋ ብሎ ከመጀመሪያው እስከ መጨረሻው ማንበብና መጻፍ አሊያም ደግሞ ማዳመጥ ይጠበቅበታል። ስለዚህ ወደ ስኬት ስንጓዝ ወደኋላ አትመልከት፣ ምክንያቱም ወደፊት ነው ስኬታችን መሆን ያለበት ወደፊት ነው፣ ወደፊት እንሄዳለን። ከዛ በኋላ ደግሞ ካሰብንበት ከደረስን በኋላ የነበርንበትን መርሳት የለብንም፣ ምክንያቱም ትናንትና ወደ ስኬት ያደረሱን ብዙ መንገዶች ሊኖሩ ይችላሉ፣ ብዙ ሰዎችም ሊኖሩ ይችላሉ። እነዛን ሰዎች ረስተን ወይም ረግጠን ትናንት መሰላል አድርገናቸው አልፈናቸው ከሆነ ለነገ ደግሞ እኛ ለእነሱ መሰላል ሆነን እንዲወጡ ማገዝ ካልሆነ በስተቀር ልንረሳቸው አይገባም። ስለዚህ ወደ ስኬት ስትጓዝ ወደኋላ ትመልከት፣ ያሰብክበት ስትደርስ ግን የነበርክበትን አትርሳ የሚለውን ሁላችንም ተግባራዊ ብናደርገው መልካም ነው። ላለው ለነገም ለሕይወታችንም ጥሩ መንገድ ይከፍትልናል ብዬ አስባለሁ። ከዚህ ቀጥሎ የምናገኘው ደግሞ ያለ አግባብ የሆነ ብዙ ጉድለት ቢያውቅም ሰው እርጥብ ነውና መቼም ነዶ አያልቅም። ያለ አግባብ የሆነ ብዙ ጉድለት ቢያውቅም ሰው እርጥብ ነው እና መቼም ነድዶ አያልቅም። ይህ ማለት ብዙዎቻችን በሆነ ጉዳይ እንናደዳለን፣ እናስባለን፣ እንጨነቃለን። ነገር ግን ያው ከሰውነታችን አናልፍም። ምክንያቱም ድሮ ስንፈጠር አፈጣጠራችን እንግዲህ የተሰጠን ተሰጦም ስለሚኖር ብንናደድም የሆነን እንጨት ቢሆን ግን ነዶ ያልቃል፣ አደለ? የሆነ ነገር ብረትም ቢሆን ቀልጦ ያልቃል፣ ሌሎችም እንደዛው። ግን ሰው ምንም ቢሆን ምንም ቢነድ ቢናደድ ምንም ቢሰራ ምንም ብዙ ነገር በድህነትም በብዙ ነገር ቢያሳልፈው ሰው ሰው ነው እና ምናልባት ሊደክም ይችላል፣ ነገ መበረታቱ አይቀርም። ሊወድቅ ይችላል፣ ነገ ይነሳል። ስለዚህ ያለ አግባብ የሆነ ብዙ ነገር ብዙ ጉድለት ቢያውቅም ሰው ርጥብ ነው እና መቼም ነዶ አያልቅም። ዝም ማለት መሸነፍ አይደለም። ዝም ማለት መሸነፍ አይደለም ለማይገባው ሰው ማስረዳት ደክሞኛል ማለት እንጂ፣ ብዙዎቻችን ዝም የምንለው ተሸንፈን እንጂ ይህን አስበን አይደለም። እውነቱን ስንናገር ዝም የምንለው ተሸንፈን አልችልም ስንል ነው ዝም የምንለው እንጂ መቼም ብንችልም ባንችልም ማስረዳት ብንችልም ባንችልም ከማውራት ወደ ኋላ አንልም። ስለዚህ ዝም ማለት ግን መሸነፋችን አይደለም። ያ ማለት በትክክለኛ ዝምታ ስንገልጸው ዝምታ ማለት ማስረዳት ደክሞኛል ማለት ነው እንጂ መሸነፍ አይደለም። በተለይ አስረድተው አንድ ጊዜ ማይገባው ሁለት ጊዜ አስረድተው ላይገባው የሚችልን ሰው ዝም ስትለው አልችልም ወይም አላቅም ማለቱን ሳይሆን ማስረዳት ደክሞኛል ማለት ነው። ስለዚህ ያ ሰው ደግሞ በዚህ ልክ ሊረዳህም ላይረዳህም ይችላል። ከተረዳህ ጥሩ ነው፣ ግን ብዙዎቻችን እንደዚህ አይነት ነገሮችን አንረዳም። አልችል ብሎ ነው አላቅ ብሎ ነው ብለን ነው እንጂ ደክሞት ነው ማስረዳት እንጂ እውቀቱ አለው ብለን ለመገመት ብዙዎቻችን አንችልበትም ማለት ነው። ቤተሰብ እነዚህ ከሶስት ያበለጡ ወይም አራት ምናምን ቢሆኑ ነው እነዚህን ጥቅሶች ጽፋችሁ ግሩፕ ላይ ታስቀምጡልኛላችሁ፣ እያንዳንዱን እኔ ደግሞ ስህተታችሁን እያረምኩ የምልክላችሁ ነው የሚሆነው። ማንኛውም ይህ ቪዲዮ የሚደርሰው ሁሉም ሰብስክራይብ እያደረገ እንዲያልፍ፣ ቻናላችንም እንደምታዩት አሁን እይታውን በጣም እየቀነሰ ስለሆነ ማንኛውም ሰው ይህ ቪዲዮ የሚደርሰው ሰብስክራይብ እያደረገ ለሌሎችም ሸር እያደረገ እንዲያዳርስልን እያልኩ ከወዲሁ ያሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ በዋትሳፕ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። በአጭር ጊዜ ብቻ አማርኛ እንዲሁም እንግሊዝኛን አቀላጥፋቸው እንድጽፉ እንድታነቡ እናደርጋለን ማለት ነው። ብዙዎች በአጭር ጊዜ አንብበው እንዲሁም ጽፈው ተለውጠው ማውራት የማይችሉትም እየዋሩ ይገኛሉ። ከዚህ በተጨማሪ ደግሞ እንደምታውቁት አለማንበብ፣ አለመጻፍ ምን ያህል ከባድ እንደሆነ የደረሰበት ሰው ሆኖ ሊያውቀው የሚችለው ምናልባት ብዙዎቻችን ጥቅሙን የምናውቀው የሆነ ቦታ ላይ ሄደን ያኔ መጻፍ እና ማንበብ ስንቸገር ብቻ ነው፣ ብዙዎቻችን ጥቅሙ ይገባል። አለማንበብ አለመጻፍ ምን ያህል ድክመት እንደሆነ የምንረዳው ቦታው ላይ ስንሆን ብቻ ነው። ምንድን ነው የሚባለው፣ አንዳንድ ሰው የሆነ ነገር ሲደርስበት ብቻ ነው የሚያምኑ። በራሱ ላይ ካልደረሰ በቀር በሰዎች ላይ ለመማር ያቅተዋል። ያ ማለት ብልጦች ከሰዎች ይማራሉ ሞኞች ደግሞ በራሳቸው ይማራሉ፣ በራሳቸው ሲደርስ ብቻ በራሳቸው ይማራሉ ማለት ነው። ስለዚህ እኛ ደግሞ ከሰዎች ተምረን ብልጦቹንን ነገ ራሳችንን ዝግጁ አድርገን ከዛ ቦታ ላይ ደርሰን ከመቸገራችን በፊት ቅድመ ሁኔታዎችን ተዘጋጅተን ማንበብና መጻፍ እንድንችል የምናደርግበት ቀለል ያለ ቴክኖሎጂ ያመጣልን ባለንበት ብቻ በስልካችን ተጠቅመን አቀላጥፈን እንድንጽፍ እንድናነብ እሚያደርገን ቀለል ያለ ትምህርትም ስለሆነ ይህንን ቻናል ሰብስክራይብ እያደረጋችሁ ለፉ አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።